ከዚህ ቀደም በነ ጆ ዳንኤል የክስ መዝገብ ስር በስድስተኛ ተከሳሽነት ተከሳይ የነበረችው የሊዲያ ነጻነት ጉዳይ ከዚህ ቀደም በክስ ሂደት ላይ ሳለች ነፍሰ ጡር የነበረችው የቸው ስድስተኛ ተከሳሽ ሊዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ከዚህ ጋር ተያይዞ ታዲያ ጠቅላይ ፍርድ ቤት የዋስትና መብቷን ሰጥቷት ጉዳዩን በውጭ ሆና እንድትከታተል ብይን ተሰጥቷት ጉዳዩን በውጭ ሆና ስትከታተል መቆየቷ ይታወቃል። በትላንትና ዕለት የዋለው ችሎት ደግሞ ደግማ እስር ቤት ገብቷል ስለምታ ጉዳዩን እንድትከታተል ብይን ሰጥቶባታል። ከዚህ ጉዳይ ጋር ተያይዞ አብራችን ከቆያቸው የምንነግራቸው ጉዳይ ይኖራል። ሌላው ደግሞ እጅግ በጣም ለረጅም ጊዜ የኢትዮጵያ ወዳጅ የኢትዮጵያ አፍቃሪ የነበሩት ትውልድ አሜሪካዊቷ ሲስተር ዶናን ፍራንሲስ እግራቸው መቆረጡ ተሰምቷል። ሲስተር ዶና ፍራንሲስ ማናቸው ሚሉና ሌሎችንም ጉዳዮች እንነግራቸዋለን። ትናንትና በፖሊስ የፌስቡክ ገጽ ላይ ያየነውና የተመለከትነው ነው ነገር ደግሞ አብሮት የሚጠብቀውን ጓደኛውን በመግደል ከሚሰራ የተጣራበት ባንክ ከሁለት ሚሊዮን ብር በላይ የዘረፈው ወንጀለኛ በቁጥጥር ስር ስለመዋሉና ድርጊቱን ደግሞ እንዴት አድርጎ እንደፈጸመም ማስረዳቱን ተከትሎ ፖሊስ ያወጣው መረጃ አለ። እሱንም የምንነግራቸው ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገና መሰግናለን። ክበሩልን። የፍትህ ሚኒስቴር የተደራጁ ድንበር ተሻጋሪ ጉዳዮች ዐቃቤ ሕግ በዮሐንስ ዳንኤል ወይም ደግሞ በጆ ዳንኤል፣ በአማኑኤል መውጫ፣ በናትናኤል ወንድወሰን፣ በኤልያስ ድሪባ፣ በይዲዲያ ነፃነትና በእሌኒ ክንፈ ላይ ነሐሴ 16 ቀን 2016 ዓም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑና የመቀሌውም የአየር መንገድ ዝግ በመሆኑ ሳቢያ በወቅቱ በረራው ቢደረግ ና ሕይወትና በንብረት ላይ የሚያደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አውሮፕላኑ ይከስከስ፣ አንወርድም በማለት ቀሪ ተሳፋሪዎችን እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። ታዲያ ይህ ክስ በተለያዩ ጊዜዎች ግለሰቦቹ በሕግ ጥላ ስር ሆነው የፍርድ ቤቱን ደጃፍ እንዲረግጡ ምክንያት ሊሆናቸው ችሏል። ነሐሴ 19 ቀን 2016 ዓ.ም በአውሮፕላኑ ረብሻ ምክንያት ክስ ተመስርቶባቸው ከነበሩ ግለሰቦች መካከል ትላንትና በዋለው ችሎት ፍርድ ቤቱ አዳዲስ ብይኖችን ማስተላለፉ ነው የተሰማው። በዚህ መሰረትም በነ ዮሐንስ መዝገብ ከተካተቱት መካከል አምስተኛ ተከሳሽ እሌኒ ክንፈ ለቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ምክንያት ከክሱ ሙሉ ለሙሉ በነጻ እንድትሰናበት ፍርድ ቤቱ መወሰኑት ሰምቷል። ሌሎች ጥፋተኞች፣ አንደኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል መውጫና ናትናኤል ወንድወሰን እልፍ ብሎም ኤልያስ ድሪባና ቤ ሕግ ያቀረበባቸውን የሰነድ፣ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ምክንያት ጥፋተኛ ብሎ በይኖባቸዋል። የይዲዲያ ነጻነት ጉዳይ በክስ ሂደት ላይ ሳለች ነፍሰ ጡር የነበረችው ስድስተኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወሳል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከስር የተለቀቀችና ልጇን እያሳደገች የነበረ ቢሆንም ቅሉ፣ ትናንትና በዋለው ችሎት ጥፋተኛ ተብላ ተመልሳ ወደ ማረሚያ ቤት እንድትገባ ታዞባታል። ከቤተሰቦቿ የተገኙት ምንጮች እንደሚገልጹት ከሆነ ደግሞ ይዲዲያ ነጻነት ከአንደኛ ተከሳሽ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን የ የወለደችውም ልጅ የሱ እንደሆነ ይነገራል አንደኛ ተከሳሽ ዮሐንስ ዳንኤል ከረብሻው ክስ ጭማሪም በቀረበበት ሶስተኛ ክስ ማለትም በኮምፒውተር አዋጁን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙ ጥፋተኛ መባሉን የተሰማው ፍርድ ቤቱም ጥፋተኛ በተባሉት አምስቱ ተከሳሾች ላይ አቃቤ ህግ የቅጣት አስተያየቱን የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ዓ ም ተለዋጭ ቀጠሮ ሰጥቷል ከወደ አዋሳ የተሰማው ዜና ደግሞ እጅጉን አሳዛኝ ነው። ትውልደ አሜሪካዊቷ የኢትዮጵያ ወዳጅ ሲስተር ዶናን ፍራንሲስ እግራቸው መቆረጡ ተሰምቷል። ወደዚህ ስመጣ ሀዋልዳይታ እንኳን ደህና መጣሽ ብለውን የተቀበሉ እኔም ሳመሰግን ሎጌሻ ገላጤማ ትውልደ አሜሪካዊቷ ሲስተር ዶናን ፍራንሲስ እጅግ ከተደላደረ ኑሯቸው የበጎ አድራጎት ስራ ለመስራት ከሶስት አስርት ዓመታት በፊት ወደ ኢትዮጵያ በመምጣት ወደ ሐዋሳና አካባቢዋ አቅንተው በሐዋሳና በዙሪያዋ ማለትም ወደ ዶሬፋኑ አካባቢዎች በማቅናት እጅግ ብዙ የበጎ ፈቃደኝነት ስራዎችን ሲሰሩ የቆዩ ደግ ሰው ናቸው። ሲስተር ዶና እየሰሩ የነበረበት ድርጅት ፈንድ በመቋረጡ ምክንያት ወደ ሀገራቸው ሊያቀኑ አልቻሉም። ይልቁንም እዚህ መጥቼ ፍቅርንና ክብርን ከሰጠኝ ህዝብ ተለይቼ ወደ የትም አልሄድም በማለት እዛው ይቆያሉ። ዶና ፍራንሲስ ቀድሞውኑም ለመቆየት ያሰቡት ምንም አይነት ገቢ ሳይኖራቸው ነበርና ለከባድ ችግር ይጋለጡ ያዙ። ህይወት ፈተና፣ ኑሮም ከባድ ሆነባቸው። በዚህ ሰዓት ታዲያ መላው የኢትዮጵያ ህዝብ ትልቅ ድጋፍ እንዳደረገላቸውም በብዙ አጋጣሚ ሲናገሩት ሰምተዋል። ሲስተር ዶና ፍራንሲስ ከዚህ በፊት ደጃቸው በራፍ ላይ ሳሉ ነጋ ጠባ ስራቸው ኩስ ኩስ ከሚለው የገዛ ውሻቸው ጋር ተጋጭተው መሬት ላይ በመውደቃቸው የተነሳ ከባድ የዲስክ መንሸራተትና የእግር መሰበር አደጋ ገጥሟቸው ነበር። የጉዳይ ታዲያ ውሎ አድሮ ሌላ ችግር አምጥቶባቸው ኑሮ አሁን ደግሞ የህመማቸው የባሰባቸው ስለመጣ በሐኪሞች ፈቃድ አንድ እግራቸው እንዲቆረጥ በተሰጠው ሙያዊ ምክርና ትዕዛዝ መሰረት እግራቸው እንዲቆረጥ ሆኗል። አንድ ወቅት ላይ ዶና የአሜሪካ መንግስት ወደ ሀገርሽ እንውሰድሽ ስላቸው ከምወደው ህዝቤ የሚበልጥብኝ ምንም ነገር የለም ብለው እንደዛ ከሞላና ከተረፈበት ሀገር ይህንን ድሃ ህዝብ መርጠው ይበልጥብኛል በማለታቸው መላው ህዝብ ትልቅ ፍቅር ሲሰጣቸው ቆይቷል። የአሜሪካን ጥያቄ ውድቅ አድርገው ከዳዋ ማህበረሰብ ጋር አብረው የሚኖሩት እውነተኛ የኢትዮጵያ ህዝብ ወዳድና ሰው አክባሪ ሰው ናቸው ይሉላቸዋል በአካባቢው ለዘመናት የሚያውቋቸው ሰዎች። የአካባቢው ነዋሪዎችም ይሄ ለሰው ልጆች የተከፈለ ፍቅር ነው፣ ይሄ ለአንቺ አይነት ልበቀና ሰው ባይገባም ፈጣሪ የፈቀደው ሆኗልና፣ ቁስልሽን የውሻ ቁስል ያድርግልሽ እግዚአብሔር፣ ጨርሶ የማሬሽ የእኛ መልካም ሰው፣ መቼም ቢሆን ከጎንሻለን እያሉ አካባቢው ነዋሪዎች ቅራቸውን እየገለጹላቸው ይገኛሉ። ወደዚህ ስመጣ ሀዋሌ ዳይታ እንኳን ደህና መጣሽ ብለውን የተቀበሉት እኔም ሳመሰግን ሎጌሻ ገላጤማ እላለሁ። በትላንትና ሁለት ፖሊስ ወዳ ወጣው እጅግ አስገራሚ ዜና ስናልፍ ደግሞ አብሮት የሚጠብቀውን ጓደኛውን በመግደል ከሚሰራበት ባንክ ከ2 ሚሊዮን ብር በላይ የዘረፈ ወንጀለኛ በእድሜ ልክ ጽኑ እስራት መቀጣቱን ነው እየሰማ ነው። የወንጀል ድርጊቱ የተፈጸመው ግንቦት 6 ቀን 2015 ዓም በልደታ ክፍለ ከተማ ወረዳ 9 ልዩ ቦታው ልደታ ኮንዶሚኒየም አቢሲኒያ ባንክ ባልቻ ቅርንጫፍ ውስጥ መሆኑን የሰማ ነው። ወንጀል ፈጻሚው ጌታውን ሙላት አብሮት የሚሰራውን ጓደኛውን ሟች ዘገ እየቸሩን በተኛበት ጭንቅላቱን ና የተለያዩ የሰውነት ክፍሎቹን በፌሮ ብረት መቶ በመግደል የባንኩን የብር ካዝና በብረት ፈልቅቆ 2 ሚሊዮን 460 ሺ ብር ዘርፎ ይሰውራል። የአዲስ አበባ ፖሊስ ጠቅላይ መምሪያም የምርመራ ክትትል አባላትና አመራሩ ወንጀሉ ከተፈጸመ ዕለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚውን በቁጥጥር ስር በመዋል በተደረገበት ምርመራ ግለሰቡ ሁለት ተመሳሳይ ወንጀሎችን መፈጸሙንና አማረ ደሳለኝ በሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ የጥበቃ አገልግሎት በሚሰጥ ተቋም በጥበቃ ሰራተኝነት መቀጠሩንም አረጋግጧል። ግለሰቡ ሰርቶ በወዙ ከመኖር ይልቅ በአቋራጭ ለመበልጸግ ካለው ብርቱ ፍላጎት በስራ ባልደረባው ላይ የግድያ ወንጀል መፈጸሙ እጅጉን አስነዋሪና የግድያ ወንጀል ፈጽሞ ለመሰወር ቢሞክርም ወንጀል ፈጽሞ ከህግ ተጠያቂነት የሚቀር የለምና ግለሰቡ በቁጥጥር ስር በመዋል ወንጀሉን እንዴት እንደፈጸመ መርቶ አሳይቷል። ፖሊስ የምርመራ መዝገቡን በማደራጀት በአቃቤ ህግ በኩል ክስ መስርቶበታል። ጉዳዩን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ከባድ ውንብድና ሁለተኛ ወንጀል ችሎት ተከሳሽ ጌታሁን ሙላትን ጥፋተኛ መሆኑን በማረጋገጡ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸው ሰራተኛ ጓደኞችን ማንነት የተያዦቻቸውን ህጋዊነትና የሚያቀርቡትን ሰነድ ትክክለኝነት የማረጋገጥ ግዴታ እንዳለባቸውና ይህንን ግዴታቸውን ሳይወጡ ቀርተው ለሚያጋጥም ማንኛውም አይነት ችግር ፈቃዳቸውን ከመሰረዝ ጀምሮ በሕግ እንዲጠየቁ እንደሚደረጉም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የተወደዳችሁና የተከበራችሁ ቤተሰቦች ለሰዓቱ የነበረን አጫጭር መረጃ ይሄንን ይመስል ነበር። አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታድርጉን ዘንድ ከወዲሁ በትና ጠየቀን። አብራችሁን ስለቆያቸው እናመሰግናለን። ክበሩልን።